የአካባቢ አካባቢ ጥበቃ ስራ ባህል ሆኖ እንዲቀጥል ተከታታይነት ያለው የሚዲያ ስራ ይጠይቃል ብለዋል የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ዲያቆን ዳንኤል ክብረት። በዛሬው እለት እንግዲህ የሁለተኛው ፅዱ ኢትዮጵያ ንቅናቄ ተካሂዷል። የሚዲያ ተቋማት ሚና ምን መምሰል አለበት የሚል የፓናል ውይይትም እንዲሁ ተከናውኗል። መረጃውን የሚነግረን ባልደረባችን ታምራት ደለሊ ነው፣ እዚህ ስቱዲዮ ይገኛል። ታምራት እንኳ እንድናመጣ ቆንድና ምን ሀሳቦች ተነሱ? አመሰግናለሁ እንግዲህ ባለፈው 2016 ውስጥ ሚያዝያ ወር የተጀመረው የመጀመሪያው ዙር የጽዱ ኢትዮጵያ ንቅናቄ እንግዲህ በርካታ ውጤቶች ተስተውለውበታል። እንግዲህ ያንኑ ውጤቶች ለማስቀጠል ነው ሁለተኛው ዙር የ ጽዱ ኢትዮጵያ ንቅናቄ በዛሬ እለት የተጀመረው ጠዋት የነበረው የመክፈቻ ስነ ስርዓት ተካሂዶ ነበር ከሰዓት ላይ ደግሞ ጽዱ ኢትዮጵያ ላይ እንዲሁም ደግሞ አካባቢ ጥበቃ ላይ የመገናኛ ብዙሀን በምን መልኩ ነው መሳተፍ ያለባቸው እንዴትስ ነው ለውጤታማነቱ መትጋት ያለባቸው በሚለው ላይ የፓናል ውይይት ተካሂዷል በፓናል ውይይቱም እንግዲህ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት እንዲሁም ደግሞ የፋና ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ አቶ አድማሱ ዳምጤም ጭምር ተገኝተዋል ከዛ ባሻገር ከተለያዩ ሚዲያዎች የተውጣጡ ኃላፊዎችና ባለሙያዎችም ጭምር ናቸው የተሳተፉበት። እንግዲህ በዚህ ላይ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት እንዳሉት ይህ ጽዱ ኢትዮጵያ የሁሉንም ዜጎች ሚና የሚጠይቅ ነው። በተለይም ደግሞ ሚዲያዎች የተሰሩትን ስራዎች ከማስተዋወቅ አንጻር እንዲሁም ደግሞ ራሳቸውም የአረንጓዴ አድማነትን ከመላበስ አንጻር ትልቅ ሚና የሚጠበቅባቸው ስለመሆኑ ነው ያነሱት። በተለይም ሶስት ጉዳዮችን ነው የዘረዘሩት። የሚዲያ ሚና ምን መምሰል አለበት በሚለው ዙሪያ ላይ የመጀመሪያ ጉዳይ ግንዛቤዎችን የማስፋት ስራ ነው መስራት ያለባቸው ያሉት ሚዲያ የመገናኛ ብዙኃን ማለት ነው። በተለይም ደግሞ በዚህ በሁለተኛ ዙር የጽዱ ኢትዮጵያ ከ65 ሚሊዮን ለሚጠጉ ዜጎች በተለያዩ መስኮች የግንዛቤ ማስፋት ስራ ይሰራል ነው የተባለው። እዚህ ላይ ሚዲያ ትልቁን ድርሻ መወጣት እንዳለበትም ጭምር ነው ያነሱት ሟዘ ጥበባት ዲያቆን ዳንኤል ክብረት። ከዛ ባሻገር ሁለተኛው ጉዳይ ደግሞ ሚዲያዎች በራሳቸው አረንጓዴያማ መልበስ አለባቸው። ምክንያቱም ራሳቸው አረንጓዴያማ ሲለብሱ ነው ሌሎችን ግንዛቤ ማስፋት የሚችሉት ነው ያሉት። በሶስተኛነት ደሞ ያነሱት ባህል ሆኖ እንዲቀጥል ጽዱነት ባህል ሆኖ እንዲቀጥል አረንጓዴያማነት ባህል ሆኖ እንዲቀጥልም ትልቅ ስራ መስራት እንዳለባቸውም ጭምር ነው እያነሱት ማለት ነው። በመድረኩ የተገኙት የፋና ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ አቶ አድማሱ ዳምጦም እንግዲህ ንግግር አድርጓል። የፋና ውይይቱም ተሳታፊ ነበሩና እሳቸውም እንዳሉት ይህ ጉዳይ የሁሉም ዜጋ ጉዳይ ነው። በተለይም ደግሞ ሚዲያዎች በዚህ ላይ ተባብረው በየኔነት መንፈስ ነው መስራት ያለባቸው ነው ያሉት። ስንተባበር በአረንጓዴ አሻራ ያገኘነውን ድሎች በዚህም ላይ ማሳየት እንችላለን ነው ያሉት። በመሆኑም ይህ የሁለተኛ ዙር የጽዱ ኢትዮጵያ እንዲሳካ ሁሉም የበኩሉን ሚና መወጣት እንዳለበትም ጭምር ነው ያነሱት። የመገናኛ ብዙኃን ባለሙያዎችም እንግዲህ በመድረኩ ተሳትፈዋል። ሚናቸውን በአግባቡ እንደሚወጡ የሁለተኛ ዙር የጽዱ ኢትዮጵያም በስኬት እንዲጠናቀቅም ጭምር የሚጠበቅባቸው ሚና እንደሚጫወቱም ነው ያነሱት። ይህ የጽዱ ኢትዮጵያ ሁለተኛ ዙር ለሚቀጥሉት ስድስት ወራት ቀጥሎ የሚካሄድ ነው።